ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 13 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በአማራ ተወላጅ እስረኞች ላይ ለማስመስከር ከከሚሴ ያመጣቸውን ኃይሎች እያሰለጠነ ነው። በጎጃምና ሸዋ ቀጠና የደፈጣና የፊት ለፊት ውጊያዎች ተጠናክረው እንደቀጠሉ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመላክቷል። በዛሬው እለት በትግራይ ክልል ስራ ሙሉ በሙሉ ተዘ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 የብልጽግናው አገዛዝ በአማራ ተወላጅ እስረኞች ላይ ለማስመስከር ከከሚሴ ያመጣቸውን ኃይሎች እያሰለጠነ ነው። የደህንነት መስሪያ ቤቱና ጠቅላይ አቃቤ ሕግ ከኦሮሞ ብሔረሰብ አስተዳደር ዞን ከከሚሴ ከተማ የመጡ የሀሰት መስካሪዎችን በአዲስ አበባ በማሰልጠን ላይ መሆናቸውን ታማኝ የውስጥ አዋቂ ምንጮች ገልጸዋል። ባለፉት ዘጠኝ ቀናት ከአማራ ክልል የመጡ ከ18 በላይ ግለሰቦች ታስረው ከከረሙ በኋላ ምስክሮች ናችሁ ተብለው በጠቅላይ አቃቤ ሕግ በልደታ ፍርድ ቤት በአማራ መብት ታጋዮች ምሁራንና ጋዜጠኞች ላይ እንዲመሰክሩ ቢቀርቡም በማን ላይ እንደምንመሰክር አናውቅም፣ ተከሳሾችን አናውቃቸውም ሲሉ ተሰምተዋል። ይህን በማለታቸውም ከሳሽ አቃቤ ህግና የተደናገጠው ግፈኛው አገዛዝ በደህንነት መስሪያ ቤቱ በኩል በተጠና መልኩ እንዲመሰክሩ ምንም የማያውቁ ዜጎችን በመደለያም ጭምር ከከሚሴ ከተማ አስመጥቶ በሀሰት እንዲመሰክሩ በአዲስ አበባ ማሰልጠን ላይ ናቸው። የሀሰት መስካሪዎች የስልጠና ሂደት ትኩረት ያደረገው በዶክተር ሲሳይ አውግቸው፣ በጋዜጠኛ ጎበዜ ሲሳይና ሌሎች ተከሳሾች ላይ ጭምር ነው ብለዋል ምንጮች። እነዚህ የአማራ ተከሳሾች ለእስራት የበቁት አማሮች በማንነታቸው አይጨፍጨፉ፣ አይፈናቀሉ፣ ቤት ንብረታቸው አይዘረፍ፣ እንደ ሰው የመኖር መብታቸው ይጠበቅ ማለታቸው እንደ ወንጀል ተቆጥሮ ነው። በጎጃም እና ሸዋ ቀጠና የደፈጣና የፊት ለፊት ውጊያዎች ተጠናክረው እንደቀጠሉ ነው። በአፋብሃ ጎጃም ቀጠና ዘጠነኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ትናንት ሰኔ 12 2017 ከሁለት ቀን በፊት የአገዛዙ ጦር ከፍተኛ ሽንፈት መከናነቡ ታውቋል። ይህንን ሽንፈት ለመሸፋፈንም ገቦሬ ከተማ ለመግባት ቢሞክርም በአረንዛው ጎንቻ ነበልባሎች እቅዱ ሳይሳካ እግሬ አውጪም ብሎ ሸሽተዋል። በዚህ ውጊያም ፋኖ በርካታ ያገዛዙን ጦር መደምሰስና ቀሪዎቹን ማቁሰል ችሏል። በተመሳሳይ በቀኝ ጌታ ዩፍታይ ንጉሴ ስድስተኛ ክፍለ ጦር ቀስተዳመና ብርጌድ በአገዛዙ ላይ መጠነ ሰፊ ጥቃት ማድረስ ተችሏል። የአማራ ፋኖ ብሔራዊ ኃይል የራስ ቢት ወደድ መንገሻ አቲከም አምስተኛ ክፍለ ጦር አካል የሆነው ቡሬ ዳሞት ብርጌድን የአገዛዙ ኃይሎች ቀይ ስናይፐር ይዘው ተንቀሳቅሰዋል። እንዲሁም በምዕራብ ጎጃም ዞን ቁጭ ከተማ ላይ ሰፍሮ ከነበረው የአገዛዙ ኃይል መካከል ስምንት ወታደሮች ብሬንና ስናይፐርን ጨምሮ ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። አፋ ብሃ በጎጃም ቀጠና በሚያካሂደው ስቦ ማስከዳት ስራ የአገዛዙ ወታደሮች የተቀላቀሉት አምስተኛ ክፍለ ጦር ስር የሚገኘው ቡሬዳሞት ብርጌድን ነው ተብለዋል። ወታደሮቹ አንድ ብሬን፣ አንድ ስናይፐር እና ስድስት ክላሽንኮፍ መሳሪያ ይዘው ነው ፋኖን የተቀላቀሉት። በተያያዘ ትናንት ሰኔ 12 2017 ዓ.ም በቡሬዳ ሞት ብርጌድ ከአባይና መርከብ ሻለቃ በተውጣጣ ኃይል በምክትል ወታደራዊ አዛዡ መሪነት በኮማንዶ ይበልጣል የተመራ አውደ ውጊያ አመርቂ ድል ተመዝግበዋል። በዚህ ውጊያ ከወደ ፋኖ በኩል ምንም ዓይነት ጉዳት አልደረሰም የተባለ ሲሆን በጸረ አማራው የብልጽግና አገዛዝ አገልጋይ ኃይል በኩል ግን በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በሌላ በኩል በትናንትና ሁለት ሰኔ 12 2017 ዓ ም የአማራ ፋኖ ብሔራዊ ኃይል አፋብሃ ሸዋ ቀጠና ሰባት ለሰባ ክፍለ ጦር የአገዛዙ ዙፋን ጠባቂ ሰራዊት ከአጣዬ ከተማ በመነሳት ወደ ካራ ለጎማ ቀበሌ ሲንቀሳቀስ ፈራጆ ጎጥ ላይ ቀድመው ደፈጣ በመያዝ የሚያዝሙት እና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ሸዋ ቀጠና የሰባት ለሰባ ክፍለ ጦር የአገዛዙ ተላላኪ ሚሊሻ የሆነው አቶ አሚኑ ኑሮ የተባለ ባንዳ እጅ ስጥ ሲባል ፈቃደኛ ባለመሆኑ ካራ ለጎማ ቀበሌ ፈራጅ ጎጥ ላይ ፋኖ መረጃ ቀድሞ ስለደረሰው ደፈጣ በመያዝ ደምስሶታል። እንዲሁም የተረፈው ወታደር ወደ መጣበት ተመልሰዋል። በዚሁ ሸዋ ቀጠና ዛሬ ንጋት 11 ሰዓት ተኩል በአረርቲ ከተማ አገልግሎት በጀብደኞቹ ሻለቃ አንድ ታሪክ ተሰርተዋል። የአገዛዙ ሰራዊት በአገልግሎት ማለት ማለትም ማዳበሪያና እርዳታ የመሳሰሉት የሚከማችበት መጋዘን ተሰብስቦ ተቀምጦ የነበረው በርካታ የአገዛዙ ሰራዊት በሻለቃ አንድ ቃኝ ዶጋመድ እንደሆነ የአይን እማኞች ነግረውናል። በደቡብ ጎንደር መና መቀጠዋ መና ጽዮን በተባለ ቦታ ከባድ ውጊያ መካሄዱ ተሰምተዋል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመላከተ። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርት አመላክቷል። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብ እና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያውጣሉ። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም ሶስተኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛው ነው። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት መሆኑ ተገልጸዋል። ይህም በተለይም በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን ኤፒኤ ኒውስ ዘግበዋል። ታዲያ ይህ በአፍሪካ አንደኛ የተባለው የኑሮ ውድነት ኢትዮጵያውያንን ህይወታቸውን እየነጠቀ ያለቀ ኑሯቸውን ሲኦል እያደረገ ነው። ብልጽግናም ይህን የኑሮ ውድነት ሆን ብሎ የፈበረከው ለሚያካሄዳቸው ጦርነቶች የጦር መሳሪያ ጊዜ፣ የአብይን ህልም ለማሳካት ለሚገነቡት የቤተ መንግስት፣ የሪዞርትና የኮሪደር ልማቶች ሲል ነው። በዛሬው ዕለት በትግራይ ክልል ስራ ሙሉ በሙሉ ተዘግቶ ሰልፍ ተካሄደ። በትግራይ ክልል በመቀለ ከተማ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል እየተካሄደ ያለው ሰላማዊ ሰልፍ ለሶስተኛ ቀን ዛሬ ሰኔ 13 2017 ዓ ም እየተካሄደ ይገኛል። ሰላማዊ ሰልፉ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ የተጠራ ነው። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድመዋል። በተመሳሳይ የትግራይ ኦርቶዶክስ ቤተክርስቲያን እና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ ተከታዮቻቸውን በከተማ ሮማናት አደባባይ በሚካሄደው ሰልፍ እንዲሳተፉም ጠይቀዋል። በመቀለ ለተከታታይ ሶስት ቀናት የተካሄደው ሰልፉ ዛሬ መርሃ ግብሩ የመጨረሻው ቀን ነው። ሆኖም ህወሃትና ብልጽግና የተፈናቃዮችን ሁኔታ ለፖለቲካ ጥቅም እያዋሉ መሆኑ እየታየ ያለ ሀቅ ነው። ከወልቃይትና ጠለምት አካባቢዎች የተፈናቀሉት የትግራይ ተወላጆች በጣም ጥቂት ቢሆንም ህወሃት ግን ቁጥራቸውን አብዝቶ የራ የራሱን ኃይሎች ለመመለስ እየታገለ ነው የሚሉ መረጃዎች እየወጡ ነው። አሜሪካ በኢራን ላይ ወታደራዊ ጥቃት ለመሰንዘር የሁለት ሳምንት የውሳኔ ጊዜ ያስፈልገኛል አለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ በኢራን ላይ ወታደራዊ ጥቃት ለመሰንዘር ውሳኔ ላይ እንደሚደርሱ ተናግረዋል። ትራምፕ የሁለት ሳምንት ጊዜ የሰጡት ከኢራን ጋር ባለው ትልቅ የመደራደር እድል ምክንያት ሲሆን፣ ይህ እርምጃ ውጥረቱን ይቀንሰዋል ተብሎ ተስፋ ተጥሏል። ትራምፕ በመካከለኛው ምስራቅ ግጭት ላይ ለመወሰን ሁለት ሳምንት ጊዜ ሲሰጡ ዩኬና የአውሮፓ ህብረት ከኢራን ጋር ሊነጋገሩ ነው። ኢራን ኢራን በእስራኤል ሆስፒታል ላይ በፈጸመችው ጥቃት ቢያንስ ሰባ አንድ ሰዎች ቆስለዋል። ጥቃቱን ተከትለው የእስራኤል መከላከያ ሚኒስትር እንዳሉት ይህ ጥቃት የሚያሳየው የኢራን ጠቅላይ መሪ ከእንግዲህ ወዲህ እንዲኖር እንደማይፈቅድለት ነው ብለዋል። ኢራን ደግሞ በኢንተርኔት ላይ ገዳጥላለች። ይህም በአገሪቱ ታሪክ እጅግ የከፋ ነው ተብለዋል። አሜሪካና ዩኬ በውጭ ጉዳይ ሚኒስትሮቻቸው በኩል ባደረጉት ስብሰባ ኢራን የኑክሌር መሳሪያ እንዳይኖራት ከስምምነት ላይ ደርሰዋል። የእንግሊዝ ውጭ ጉዳይ ሚኒስትር ከፈረንሳይ ጀርመን፣ አውሮፓ ህብረት እና የኢራን ባለስልጣን ናት ጋር ዛሬ ከሰዓት በጄኔቫ ሊገናኙ ቀጠሮ ይዘዋል። የሩሲያ ቤተ መንግስት ክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ በእስራኤልና በኢራን መካከል ስላለው ግጭት ዙሪያ ሲናገሩ በኢራን ስለሚደረግ የአገዛዝ ለውጥ ማውራት የማይታሰብና ስለ ጉዳዩ ማውራት በራሱ ተቀባይነት የሌለው ሊሆን ይገባል ሲሉ ዛሬ አርብ ጠዋት ከስካይኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ፔስኮቭ የኢራኑ የበላይ መሪ አያቶላ አልሃሚኒ ቢገደሉ ይህም የእስራኤልም ሆነ የአሜሪካ መሪዎች በቅርቡ ያቀዱት ነው። ይህ በኢራን ውስጥ አከራካሪ